አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላሂ ረቢል አለሚን፣ ዛሬም እንግዲህ ውሎዬን የማሳያችሁ ይሆናል። ዛሬ ለየት የሚያደርገው በህይወቴ በጣም ትልቅ ቦታ የምሰጠው ሰው እንግዳ አለብኝ ማለት ነው። እንግዲህ ገምቱና እስኪ ኮሜንት ላይ አስተያየታችሁን አሳውቁኝ ማለት ነው። ቪዲዮውንም እስከ መጨረሻው ተከታትላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ውሎ የሚጀምረው እንግዲህ በመጀመሪያ በጧት ተነስቼ መብራት ጠፍቷል እና እሳት ባሳር ነው የተያያዘልኝ። ለምን ነጭ ጋዝ የለኝም ነበርና በፌስታል ነው ያያያዝኩት። ከሰሉን የሚገርማችሁ እንደዚህ ሆኖ የሰየነደደው ከስንት ክብሪት ከጨረስኩ በኋላ ነው። ዝናብ ነበርና ዳሩን ራሱ እና በቃ ሁሉም ነገር እንትን ይህ ቀዘቅዘዋል አይደለ? እንጨቱም አይነድላችሁ ስትሉ በጣም መከራ ነው እና ያው በስንት ጉድ ብቻ ተያይዙልኛል ማለት ነው ክሰሉ። ከዛ ለልጄ ለትምህርት ቤት ዛሬ ፕሮግራማቸው መኮረኒና ቂጣ ፍርፍር ነው እሱን እሰራለሁኝ ማለት ነው። እንደምታየት ጠዋት ነው በጠዋት ነው እንደዚህ ፈጅር ከሰገድኩ በኋላ ሲጀምር አልተኛሁም እና ያው አሁን ቁርስ እየሰራውኝ ነው። ከሰሉ ተያይዞልኛል እና መኮረኒ እዚህ ጋር እየቀቀልኩኝ ነው። እዚጋ ሽንኩርት ደግሞ ከታትፌ ያለሁኝ። ከዛ መኮረኒን ቀቅ አጠንፍፌ ካበቃሁኝ በኋላ እዚህ ጋር ሽንኩርቴን ጥጃለሁኝ። እኔ መቅሎውን የምሰራው የሁለቱንም ቂጣ ፍርፍር እና መኮረኒውን ማለት ነው። የሁሉንም መቅሎ በአንድ ላይ ነው የምሰራው ከዛ ለሁለት ከፍለዋለሁኝ ማለት ነው። ለብቻ ለብቻ ከማቁላላ ብዬ እንደዛ ነው የማደርገው። ስሰራ ሁለት መቁሎ የሚያስፈልገው ሲሆንብኝ፣ ግማሹን ለመኮረኒው፣ ግማሹን ለቂጣ ፍርፍሮ አድርጋለሁ ማለት ነው። ቂጣዬ ለእሷ የምትበቃት ብቻ ነው የማደርገው። ለቁርስኛ አልንጠቀምም። መኮረኒውን በዛ አድርጌ ሰርቻለሁ። ለቁርስ ቂጣ ለእሷ የሚያክል እንደዚህ ከጋገርኩኝ በኋላ እንዴት ቂጣ ያው ለአንድ ሰሀን የምትሆን ማለት ነው ለአንድ የምሳ እቃ የምትሆን ከዛ እዚህ ጋር እንደዚህ ቆራርጫዋለሁ። የሚገርማችሁ እጄን እየበላኝ ነው የቆራረጥኩት ራሱ ማለት ነው። ከዛ እዚህ ጋር መኮረኒ ሰርቻለሁኝ። መኮረኒ ያው ለቁርስ ነው እስከኛ ማለት ነው። እንግዲህ አንድ ላይ ቁርስ ሰርቻለሁኝ። እዚህ ጋር እንደምታዩት ቂጣ ፍርፍሩ ለአንድ የምሳቃዋ እቃዋ በዛች የምትሆን ማለት ነው። ልክ እንደዚህ አድርጌ አንድ የምሳ እቃ ሆናለች ማለት ነው ለእሷ። ከዛ መኮረኒውን እንደዚህ አድርጌ ሁሉንም ውሃ ጨምሬ ቋጠርላታለሁ ማለት ነው። አዘጋጅቼ ጨረስኩኝ፣ እሷን የምሳቃ። እዚህ ጋር ደግሞ ለእኛ መኮረኒ ሰርቻለሁ፣ ሻይ አፍልቼ ቁርስ ልንበላ ነው። አንዳንድ ኮሜንት ላይ ልጆች ስርአት አላቸው ምናምን ትልኛ አላቸው። እዚህ ጋር ያው እኔ እየቀረጽኩኝ ስለሆነ ምናምን ስትጨርስ ነው ምን በላው ብለው ስለሚያስቡ እነሱም እንደዚህ ምናምን አይስተፈተፉም የሆነ እኔ ያዘዝኳቸውን ነገር ምናምን ያደርጋሉ። ሀታ ትንሹ ቢሆን ራሱ አንድ ነገር አታደርግም ምናምን ካልኩት በቃ እሺ ነው የሚለው በጣም ነው እሺ የምትለው ቃላት ስትወጣ ካፉ ራሱ በጣም ነው የምትጣፍጠውና፣ አዎ አልሐምዱሊላህ፣ ስርዓት አላቸው እላቸዋለሁ ውዶች። ከዛ ቀጣይ ስራ የሚሆነው ደግሞ እንግዲህ ምሳ መስራት ነው። ያው ጧት ልጆች ልጅቷን አድርሻለሁኝ፣ ልጄን ትንሹን አልወሰድኩትም ዛሬ። እንግዲህ ገበያ ቀንም ስለሆነ አቴድ ምናምን ብዬ ከልክየዋለሁኝ እና አሁን ምሳ ልሰራ ነው። እዚህ ጋር ምስር አዘጋጅቻለሁኝ። ድፍኑ ምስር እንትን ብዬ ነው ከክቸው ማለት ነው። በማሽን እንደዚህ ፈጨሁት እና ከዛ ነፈስኩት። ያው ብዙም ጉንባ የለም አሪፍ ነው አሪፍ ሆኖልኛል፣ ማለት ነው። ከዛ እዚህ ጋር አቁላላለሁኝ ሽንኩርቴ ና ቲማቲሜን ለየት ያለ ምስር አሰራር ነው የምሰራው። እዚህ ጋር ምን አድርጋለሁኝ? ቲማቲሙን ና ሽንኩርቱን በደንብ ካቁላለሁኝ በኋላ ምስሩን አጥቤ ጨምርበት ና እዚሁ ጋር በደንብ እሽት አድርገዋለሁኝ፣ ከሽንኩርቱና ከቲማቲሙ ጋር ማለት ነው። ዘይት አለው አብሬ ጥብስ አድርጌ አቁላለዋለሁኝ በደንብ ያው ብዙ ጊዜ የተለመደው ከመቅሎው ቀጥሎ በበርበሬ ካቁላላም በኋላ ነበር የምንጨምረው። እኔ ደግሞ እዚህ ጋር ከሽንኩርቱ ጋር በደንብ አሽቸዋለሁኝ፣ አቁላልቸዋለሁኝ። ከዛ በርበሬ ጨምራለሁኝ። አሁንም ቀስ እያደረኩኝ፣ ውሃ ጠብ እያደረኩኝ በደንብ አቁላለዋለሁኝ ማለት ነው። ከዛ እዚህ ጋር ነጭ ሽንኩርትና ዝንጅብል የተፈጨ እጨምርበታለሁኝ። ከሱም ጋር እንደዚሁ ጠብሰዋለሁኝ በደንብ አሁንም ውሃ ትንሽዬ ጠብ ጠብ እያደረኩኝ የፈላ ውሃ ማለት ነው። እኔ በኤሌክትሪኩ የውሃ ማፍሊያ በጎና ፍልቻ አለሁኝ እና ጠብ ጠብ እያደረኩኝ እዚህ በደንብ አቁላለዋለሁኝ ምስሩም በደንብ ይበስልልኛል። እንደዚህ እያደረኩኝ መቅሎ ምስሩ ጋር ታሽቶ ሙሉ በሙሉ የቁሌቱን ጣዕም ምስሩ ይዞ አሪፍ የሆነ ቆንጆ ምስር ትሰራላችሁ ማለት ነው። በጣም ቆንጆ ነው። መጀመሪያ ላይ እዚህ እንትኑን ምስሩን እንትን እያልኩኝ እያለ ትንሽ ያዝ አድርጎብኛል። ከስር ብረት ድስቱ ይሄ ብረት ድስት በቃ ጅል ነው ስላችሁ በቃ የሆነ ትንሽ እሳት በዛ ካለበት አብሽር ቶሎ ነው እንትን የሚይዝባችሁ ማለት ነው። እና ትንሽ ያዝ አድርጎብኛል። በጣም ሞዶ ድስት ይሄ የሴኔጋል ብረት ድስት የሚባለው ማለት ነው። በጣም ቆንጆ ብረት ድስት እስወላሂ። ይሄ ከውጭ የምናመጣው ፓኪስታኒ ብረት ድስት ምናምን የምንለው ብዙ ጊዜ አሪፍ ይመስለናል፣ ግን ቶሎ ነው የሚይዘው። በዚሁ አጋጣሚ ማለት ነው። ከዛ ዚህ ጋር ደግሞ በጎን አልጫ ልሰራ ነው። ሽንኩርቱን በረጃጅሙ ከትፌ በዘይት እያቁላላሁት ነው። ከዛ ነጭ ሽንኩርትና ዝንጅብል ቅድም ለወጡ የፈጨሁት አንድ ላይ ለዚህም ቀንሽ የነበረ እሱን በደንብ እንደዚህ ጠብሰዋለሁኝ ዘይቱን ትንሽ ጨመር አድርጌበታለሁ ምክንያቱም ምንም አይነት ውሃ ስለማልጠቀም በዘይቱ ብቻ ነው የምጠብሰው እና ዘይቱን ትንሽ ጨመር ካደረጋችሁበት አሪፍ የሆነ ጣዕም ይሰጠዋል ለዛ ነው እዚህ ጋር ድንቹን አስገብቼ አብሬ በዘይቱ ጥብስ አድርገዋለሁ መጀመሪያ ድንቹን እዚህ ጋር ድንቹን ለብቻ በዘይት ጠብሳችሁ ምናምን እንደዚህ አይነትም ማሰራር አለ። ድንች በጎመን ስትሰሩ ድንቹን ለብቻ በዘይት ጠብሳችሁ እንደገና ጎመኑንም በዘይት ጠብሱና ከዛ ድጋሚ ታስገቡታላችሁ ማለት ነው፣ ከጎመኑ ቀጥል ድንቹን። እኔ ግን እንደዚህ አድርጌ ነው የምሰራው፣ መጀመሪያ ድንቹን እጠብሰዋለሁ በደንብ ከዛ ጎመኑን አስገብቼ አሁን በደንብ አቁላለውና አንድ ላይ ከዛ ግጥም አድርገዋለሁ። የተወሰነ የራሱን ውሃ አምጥቶ ድንቹን ትንሽ ጎመኑንም በሰል እንዲያደርግልኝ ማለት ነው። አሁን እዚህ ጋር ጨርሻለኝ በቃ ቃሪ ያደርግበት እና ትንሽ አማስለዋለሁኝ እና መጠጥ ያደርጋል። የራሱ ውሃ ጎመኑ አምጥቶ ነበር እና እሱን መጠጥ እስኪ ልጠብቀዋለሁ። ከዛ አጥፈዋለሁ ማለት ነው እሳቱን። እዚህ ጋ ወጤ እንደምታዩት እየበሰለ ነበር እስካሁን ቆንጆ ሆኖ አሪፍ ሆኖልኛል ጨው ምናምን ጨምሬ አስተካከይሱን የሱን ማወጣለሁኝ ከዛ እዚህ ጋር ጀመና ጥጃለሁኝ እንደነገርኳችሁ እንግዳ አለበት ይብያቸዋለሁ እንግዲህ ገምቱ ማለት ነው እንግዳዋ የልቤ ወዳጅ የሆነችው እንቁዋ እናቴ ናት ማለት ነው እንግዳ ሆና ዛሬ ቤት የመጣችው እንግዲህ ለመጀመሪያ ጊዜ በነገራችን ላይ እናቴን ተቀብዬ ሳስተናግድ ነው ያው እንደ አጋጣሚ አባቴ ያልተመቸውም ነበርና እሱ ያልተቀላቀለን ማለት ነው። እሷ ብቻ የመጣችው እንደምታዩት ቡናይን ፈራርሽ እንግዲህ ጠብቀያታለሁኝ ማለት ነው። አምሳችን እየበላን ነው። ከዛ ቡናውም ጥጃለሁኝ ፈልቷል። እዚህ ጋር እንደምታዩት አቀራርቤዋለሁኝ። እናቴም ትንሽ ትንሽ ትታያለች ያው በጎን እና ያው ቡናዬን እዚህ ጋር ቆንጆ አድርጌ እሷ እንደምትወደው አድርጌ ነው ያፈላሁላት። በጣም ተወዳለች። ብዙ ጊዜ እኔ ሳፈላላት ና ቆንጆ የሆነ ቡና ፍልቼላታለውኝ። እየጠጣ ነው። ኑ ቡና እንጠጣ ብያለውኝ እናንተንም ወዶች ዬ። እንግዲህ እናታችሁ እንግዲህ ቤታችሁ እንግዳ ሁና ስትመጣ ምን ያህል እንደሚያስደስት ብዙዎቻችሁ ታውቁታላችሁ። እንግዲህ የዛሬ ቪዲዮ ተወድታላችሁ ብያስባለውኝ። ላይክ ሽር፣ ሰብስክራብ ማድረጋችሁን እንዳትረሱ ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። በቀጣይ ቪዲዮ ተመልሽ እስከመጣ አላህ ሰላማችን ብዝት ያድርገው፣ ሀገራችንም ሰላም ያድርግልን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።